ሰላም ጤና ስትል ውድ ቻናል ቤተሰብ ተከታታዮች በዛሬ ሁለት እንግዲህ አንድ አምቡላንስ እንደተቃጠለ ነው መረጆች የሚያመላክተው። የራሱን ቤተሰብ የሚጠቀምበት አምቡላንስ እንግዲህ ፋኖ ባዩ አቃጥሎታን። በምስራቅ ጎጃም በሽበል በረንታ ወረዳ ተብሎ በሚታወቀው ጤና ጥበቃ ጽህፈት ቤት ተመድቦ አገልግሎት ሲሰጥ የነበረውን አምቡላንስ መጋቢት 29 አግተው ከወሰዱ በኋላ ነው። ሚያዚያ 14 እንግዲህ ለነፍሰ ጡር አገልግሎት የሚሰጠውን አምቡላንስ ያቃጠሉት እጅግ የሚያሳዝንም የድርጊት ነው። በተለይ ይህን መረጃ ያካፈለው ወይም የገለጸው የወረዳው ዋና አስተዳዳሪ አቶ ጌትነት አባተ እንደገለጹት ይሄ አምቡላንስ እንግዲህ በወረዳችን ተመደው ሲያገለግል እንደነበረና መጋቢት 29 አግተው እንደወሰዱት አምቡላንሱንና ሹፌሩን ጨምረው በሚያሳዝ ሁኔታ ደግሞ ከተጠቀሙ በኋላ መጨረሻ ላይም እንዳቃጠሉት ነው የከተማ ዋና አስተዳደሪ አቶ ጌትነት አባተ የገለጸው። እጅግ እንግዲህ የፋኖ ድርጊት ከየት ወደ የት እያመራ እንደሆነ በግልጽ አቋሙን እያሳየን ይገኛል። ይህ አምቡላንስ ለህሙማንና እንዲሁም ለነፍሰ ጡሮች አገልግሎት የሚሰጥ የህዝብ ሀብት የሆነው ነው እንግዲህ እያቃጠለ የሚገኝበት ሁኔታ እየተመለከትን ነው ያለ ነው። ሌላኛው ጉዳይ እዚህ ጋር የዘምን እናልፈው እንግዲህ መከላከያ ዘመነ ካሴ የሚል ያለ ታፔል የተጻፈበት ሲጠቀሙት የነበረውን አምቡላንስ ቀጥታ ምርኮ አድርጎታል። እጅግ ደስ የሚል ጉዳይ ነው። በጣም እንግዲህ ፋኖ አቋሙን በግልጽ አሁንም በድጋሚ እያሳየን ይገኛል ማለት ነው። አምቡላንስ ጠል የሆነ ነው ይሄ። ደግሞ የህዝብ ሀብት መሆኑን በግልጽ የመረዳት በቂ ነው። ሌላው እንግዲህ ፈንጂ ያጠመዱ ሶስት ተጠርጣሪዎች በቁጥጥር ስር ውለዋል። እዚህ በፊት በፖሊስ ጣቢያ አካባቢዎች በጎንደር ላይ ፍንዳታ እንደተከሰተ፣ አሁን ደግሞ ለማጥመድ በአንድ ግለሰብ ቤት ደፋ ቀና ሲሉ በማህበረሰቡ ጥቆማ አማካይነት እጅ ከፍንጅ በቁጥጥር ስር ውሏል ማለት ነው። እንግዲህ አማራን ነጻ እናወጣለን ያለ መልኩን እየቀየረ አማራን እንግዲህ የማውደም ስራ የተሰማራበት ሁኔታ መረጃዎች በግልጽ እያሳዩን ይገኛል። በተለይ በነ ዘመነ ካሴ እዘወራለሁ የሚለው ባይዘወ ስለ ዘመነ ካሴ ካነሳን አይቀር ትንሽ ላውጋችሁ። ዘመነ ካሴ እንዲያውም በቅጽል ስሙ ቀንበር ሰቃይ ነው የሚባሉት የእነሱ ቤተሰቦች። ቀንበር ሰቃይ ማለት የአርሶ አደር ትራክተር እንግዲህ በሬዎች ወይም ላሞች ወይም ከብቶች ናቸው። ነገር ግን እነዚህን በዘረፋ በብዙ ጊዜ የእነሱ ቤተሰቦች ትንሽ ወጣሉ። ወንበዴ ናቸው ይታወቃለ። ስለዚህ ቀንበር ሰቃይ ይባላሉ። ምክንያ ቀንበር ሰቃይ ማለት አርሶ አደሩ የሚጠቀምበትን ከተሰረቀ ከተወሰደ እርሻ ግብርና ማስቀጠል የማይችልበት ከእርሻ ዓለም የሚያስወጡበት ሁኔታ ስለሚፈጠር ቀንበር ሰቃይ በሚል ቅጥል ስማቸው የሚታወቁ ቤተሰቦች ናቸው እና እጅግ ይህን እንግዲህ ስነ መግባር እ ዞ ነው ሀገር ነጻ ወጣለሁ አማራ ነጻ ወጣለሁ የሚል ደፋ ቀና እያለ የሚገኘው ሌሎች ደግሞ እንግዲህ ሳይገባቸው ሆ እያሉ ይከተሉታል ማለት ነው። እና በሌላ ጉዳይ ደግሞ ስንሄድ ኢሳያስ እንግዲህ አልጄዚራ መረጃዎችን ይዞበት ብቅ ብሏል። አልጄዚራ ዲክታተር፣ አምባገነን መንግስት እያለ እንግዲህ፣ አለም አቀፍ ጋዜጣዊ የሆነው አልጄዚራ ስለ ኢሳያስ እየተናገረ የሚገኝበትን ለእናንተ ለማመላከት ያክል ነው። እነዘመንም እንግዲህ ከዚህ ጋር ነው እና ከህዋት ጋር ውል የሌለሽ ጋብቻ ፈጽመናን እያሉ ደፋ ቀና የሚሉት ደግሞ በጣም የሚገርሙ አስረስ ከማረ ከነ ህዋት ጋር እንሰራለን ሲል መግለጫም ሰጥቷል። ህዋት ማይካድራ ላይ የተሰራው ትንሽ ጠፍቶ ነው። አማራ ምን አይነት መፍዙዝ እንደሆነ አይገባኝም። ማይካድራ ላይ ህዋት የፈጸመው ግፍ አማራ መቼም ይህን ያየን ማለፍ የማንችል መሆኑ ግልጽ ነው። በቃ እኔ አንድ አማራ ነው ይመለከተኛል። ስለዚህ የእነዚህ ሰዎች አቋም ስልጣን ብቻ ነው እንጂ ስለ አማራ ደንታ የሌላቸው ሰዎች ናቸው። እነ ዘመነ እና ስራ አስማረ እነ ዝናቡ ልንነቃ ይገባል። ከህዋት ጋር እንሰራለን ካሉ ህዋት ማይካድራ ላይ አማሮችን ምንድን ነው ያደረጉ ምንድን ነው የተሰራው? ግልጽ የሆነ እኮ ያ በቂ ነው። ስለዚህ ያን ግፍ የሰሩ ሰዎች ከእነዚህ ጋር እንሰራለን ማለት እነዚህ እነ ዘመነ ስልጣን ብቻ ነው፣ ስለ አማራ ዶንት ኬር የማይደንቃቸው መሆን እኮ ያሳዩበት ሁኔታ ነው። ስለዚህ ልንነቃ ልንባንን ያስፈልጋል። ከእነ ሰዎች ጋር እንሰራለን፣ ከኢሳያስ ጋር እንሰራለን። በጣም የሚያሳዝን ሁኔታ ነው። እንደውም እየለየለት ነው አሁን የመጣ እየለየለት ትናንትና አማራ ማይካድራ ላይ ያን ያህል አማራ ያለቀበት ሁኔታ እያየን ከእነዚህ ሰዎች ጋር አሁን እንሰራለን ብለው መግለጫ ሲያመጡ እጅግ በጣም በሚገርም ሁኔታ ነው። ስለዚህ እኛ አማራ ንባዮች ለአማሪ እንገባን አካል መንቃት ያስፈልጋል። የሚያመጡት ለውጥ የለም፣ ግን ክልሉን የማውደም ስራን እየተሰራ ያለው አምቡላንስ ምን ማለት ነው? አምቡላንስ ማቃጠል ምን ማለት ነው? በጣም የሚገርም ይህ ነው። አማራ ነጻ የሚያወጣው ይህ ሰው እኮ ነው። አማራ ነጻ የሚያወጣው? እሺ ጊዜ እሺ፣ ነጻ አያወጣውም። ራሱ ነጻ አልወጣማ። ራሱ ነጻ አልወጣም፣ ካስተሳሰበ ነጻ አልወጣም። ለህዝቡ የሚጠቅመው ለማህበረሰቡ የሚጠቅመው ነጻ አልወጣም። እሱ ካስተሳሰቡ፣ ስለዚህ በዝብን ረዳው መልካም ይሆናል። ዘመነ ባይዝ እሱ ቀንበር ሰቃይ ነው። ቀንበር ሰቃይ እች ቅጽል ስሙ ይሰሆንች